እንኳን ወደ ክርስቲያን ኢትዮጵያ በሰላም መጣችሁ! በዛሬው ቪዲዮ ከብሉ ኪዳንና ከአዲስ ኪዳን የተወጣጡ 25 ጥያቄዎችን ይዘንላችሁ መጥተናል። መጽሐፍ ቅዱስን በጥልቀት ማወቅ ከፈለጋችሁ ይህንን ቻናል ሰብስክራይብ እንድታደርጉ ጋብዛችኋለሁ። በደንብ እንድታነቡ የሚያደርጓችሁን ጥያቄዎች በየጊዜው እናዘጋጅላችኋለን። ወደ ጥያቄዎቹ ከሜዳችን በፊት የእግዚአብሔርን ቃሉ እውነት ለብዙዎች ማዳረስ እንድንችል ላይክ አድርጋችሁ ጀምሩ። ጥያቄዎቹን ከሰራችሁ በኋላ ስንት እንደመለሳችሁ በኮሜንት ላይ ያስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 በሰንበት ቀን እንጨት ሲሰበስብ የተገኘው ሰው ምን ተደረገ? ሀ በድንጋይ ተወገረ፣ ለ በሰይፍ ተገደለ፣ ሐመርኳ በእሳት ተቃጠለ፣ መ ማስጠንቀቂያ ተሰጠው። 10 ሰከንድ አላችሁ። መልሱ ውሃ በድንጋይ ተወገረ የሚለው ነው። በዘኍልቍ 15፥32 ላይ አንድ ሰው በሰንበት ቀን እንጨት ሲለቅም ተያዘ። የሰው እግዚአብሔር ያዘዘውን ቀጥተኛ ትእዛዝ ነበር የተላለፈው። በብሉይ ኪዳን የሰንበት ቀን እንዲያርፉበት ለእስራኤላውያን የተሰጣቸው ትእዛዝ ቢሆንም የመፈጸም ግዴታም አለባቸው። በአዲስ ኪዳን ትኩረቱ ተቀይሯል። የምናርፈው በሰንበት ቀን ሳይሆን በራሱ በክርስቶስ ነው። ዕብራውያን አራት ከዘጠኝ እስከ አስር ተመልከቱ። የእረፍትና የአምልኮ መሪ ይቀጥላል እንጂ ህጋዊ የሆነው ህግ አይደለም። በብሉይ ኪዳን የሰንበት ቀን ቅዳሜ ሲሆን በዛ ጊዜ የነበሩት እንደ በድንጋይ መወገር ያሉ ቅጣቶች የእስራኤል የሲቪልና የስርዓተ ህግ አካል ነበሩ። ጥያቄ ቁጥር 2 ሞቶ የነበረው ሰው ከሞቶ የተነሳው የማንና አጥንት በነካ ጊዜ ነበር? ሀ ኤልያስ፣ ለ ኤልሳ፣ ሀመርኳ አሮን፣ መ ሙሴ ሙሴ 10 ሰከንድ አላችሁ። ትክክለኛው መልስ ለኤልሳ የሚለው ነው። በየአመቱ ከሞአብ የሚመጡ አደጋ የሚጥሉ ሰዎች ወደ እስራኤል ይገቡ ነበር። ነገር ግን የእስራኤል ልጆች አንድ ሰው እየቀበሩ እያሉ የሞአብ አደጋ ጣዮችን ተመለከቱ። ቦታው ኤልሳ ሞቶ የተቀበረበት ቦታ ነበር። አደጋ ጣዮቹም ባዩ ጊዜ ሬሳውን ኤልሳ የተቀበረበት ቦታ ላይ ወረወሩት። ሬሳውም ኤልሳን አጥንት ተነከው፣ የሞተውም ሰው ድኖ በእግሩ ቆመ። የታምር ነቢዩ ከሞተ በኋላም ቢሆን እግዚአብሔርን ዘላቂ ቅባት በኃይል አሳይቷል። ሌልሳ መለኮታዊ ጥሪም የመጨረሻ ምስክር ሆኖ አገልግሏል። ሁለተኛ ነገሥት 13 ከ20 እስከ 21። ጥያቄ ቁጥር 3 ጳውሎስ በመሙ ምክንያት በሚልጢን የተወው ማንን ነበር? ሀ ጢሞቴዎስን፣ ለፊልሞናን፣ ሀመርዋ፣ አሌክሳንደርን፣ መጥሮፊሞስን። መልሱ መጥሮፊሞስ የሚለው ነው። በሁለተኛ ጢሞቴዎስ 4:20 ጳውሎስ በመሙ ምክንያት ጥሮፊሞስን በሚሊጢን ትቶት እንደሄደ ይናገራል። ጳውሎስ በዛ ትቶት ሄደው ምርጫ ስላልነበረው ነው። ታሞ ለወንጌል አገልግሎት ይዞት ሊሄድ ስለማይችል ነው። ጳውሎስ ለጥሮፊሞስ ጸልዮለት ሊሆን እንደሚችል መገመት አይከብድም። ከዚህ የምንረዳው ምንም እንኳን እግዚአብሔር በጳውሎስ በኩል የተለያዩ በሽተኞችን ቢፈውስም አንዳንድ ጊዜ ደግሞ እንደ እግዚአብሔር ፈቃድና እንደራሱ ምክንያት በእንደዚህ አይነት ሁኔታ እንዲያልፉ ሊያደርግ ይችላል። ጥያቄ ቁጥር 4 ኢየሱስ ከፈወሳቸው 10 ለምጻሞች ኢየሱስን ለማመስገን የተመለሱት ስንቱ ነበሩ? ሀ 1 ለ 2 ሐ መርኳ 3 መ 5 10 ሰከንድ አላችሁ። መልሱ ሀ አንድ የሚለው ነው። በሉቃስ 17 ከ11 እስከ 19 ኢየሱስ ምህረት እንዲያደርግላቸው የለመኑትን አስር ለምጻሞች ፈውሷል። ኢየሱስ የፈወሰው አስሩንም ቢሆንም ለማመስገን የተመለሰው አንዱ ብቻ ነበር፣ እሱም ሳምራዊ ነበር። ኢየሱስም ተደንቆ ዘጠኙ የት አሉ ሲል ጠየቀው። ይህ የሚያስተምረው ብዙዎች የእግዚአብሔርን ጸጋ ሲቀበሉ ጥቂቶች በምስጋና ምላሽ እንደሚሰጡና ምስጋና የእውነተኛ እምነት መገለጫ እንደሆነ ነው። ጥያቄ ቁጥር 5፣ የእግዚአብሔርን ታቦት በመያዙ ምክንያት ተቀስፎ የሞተው ማን ነው? ሀ አካን፣ ለ ሳሙኤል፣ ሐ መርኋ ኦዛ፣ መ አሚናዳብ አሚናዳብ። 10 ሰከንድ አላችሁ። መልሱ ሐ መርኋ ኦዛ የሚለው ነው። በሁለተኛ ሳሙኤል ስድስት ከሶስት እስከ ሰባት ዳዊት የቃል ኪዳኑን ታቦት ከአሚናዳብ ቤት ወደ ኢየሩሳሌም እየመለሰው ነበር። ነገር ግን በመንገድ ላይ በሬዎቹ በፋነኑ ጊዜ ሰረገላውን ከሚነዱት አንዱ የሆነው ኦዛ ታቦቱን ያዘ። የእግዚአብሔርም ቁጣ በኦዛ ላይ ነደደ፣ ስለ ድፍረቱም ቀሰፈው። በዚህ ክፍል ኦዛ ታቦቱ እንዳይወድቅ ጥሩ አስቦ ሊሆን ይችላል። ነገር ግን ታቦቱ በጣም የተቀደሰ ስለሆነ ማንም ሰው ሊነካው አይገባም ነበር። ከዚህ የምንማረው የቱ ጥሩ የቱ ደግሞ መጥፎ እንደሆነ ከእግዚአብሔር በላይ ልናውቅ አንችልም። ከታዘዘን እሱ እንዳዘዘን ማድረግ አለብን። ጥያቄ ቁጥር 6 ከአንበሳ ሆድ ውስጥ ማር ያገኘው ማን ነበር? ሀ ሳኦል፣ ለ ሶምሶን፣ ሐመርኳ ዳዊት፣ መ ዮናታን። መልሱ ለሶምሶን ነው። በመሳፍንት 14 ከ8 እስከ 9 ሶምሶን ቀድሞ ወደ ገደለው አንበሳ ሲመለስ ንብ ሰፍሮበት ስለነበረ በውስጡ ማር አገኘ። መንገድ ለመንገድም እየበላ ሄደ። ከየት እንዳገኘው ሳይነግራቸው ለወላጆቹ ሰጣቸው። የዚህ ታሪክ እንቆቅልሽ በቁጥር 14 ላይ ተገልጿል። እርሱም ከበላተኛ ውስጥ መብል ወጣ፣ ከብርቱ ውስጥም ጥፍት ወጣ አላቸው። ሶስት ቀንም እንቆቅልሹን መተርጎም አልቻሉም። ጥያቄ ቁጥር 7 የባዓልን ነቢያት ካስገደለ በኋላ ኤልዛቤል እንደምገለው ስትዝትበት ፈርቶ ወደ ምረበዳ የሸሸው ማን ነበር? ሀ ኤልያስ ለ ኢሳያስ ሐመርኳ ዳንኤል መ ኤርሚያስ 10 ሰከንድ አላችሁ። መልሱ ሀ ኤልያስ የሚለው ነው። በአንደኛ ነገስት 18 ላይ የባዓል ነቢያት በሚያስደንቅ ድል ከረታቸው በኋላ ኤልያስ ንግስት ኤልዛቤል ልትገለው ባስፈራራችው ጊዜ ፈርቶ ሸሸ። በአንደኛ ነገስት 19 ከ3 እስከ 9 ወደ ምድረ በዳ ሄዶ በዋሻ ውስጥ ተሸሸገ። ምንም እንኳን ቀደም ሲል ፍርሃት ባይኖረውም የኤልያስ መፍራት ታላላቅ መንፈሳዊ መሪዎችም እንኳን ከፍርሃትና ከድካም ጋር እንደሚታገሉ ያሳያል። እግዚአብሔር ግን የተገናኘው በተቅሳስ ሳይሆን በረፍት በሹክሹክታና በአዲስ ዓላማ ነበር። ጥያቄ ቁጥር 8 ወፍራም የሆነውን ንጉስ በሰይፍ የወጋውና የሰይፉን እጀታ ሳይ ቀር ወደ ሆዱ በማስገባት የገደለው ማን ነበር? ሀ እዩ፣ ለ ዳዊት፣ ሀመርኳ ናኦድ፣ መዮፍታዬ። መልሱ ሀመርኳ ናኦድ የሚለው ነው። የእስራኤል ልጆች በሞዓብ ንጉስ በኤግሎን የተገዙት ለ18 ዓመት ነበር። የእስራኤል ልጆችም ወደ እግዚአብሔር ጮሁ። እግዚአብሔርም ግራኙ ናውድን መሪ አድርጎ አስነሳላቸው። ስለዚህ ለኤግሎን የሚከፍሉትን ግብር በናውድ በኩል ላኩ። ኤግሎን በጣም ወፍራም ሰው ነበር። ናውድም ሰይፍ በቀኝ ጭኑ በኩል ደብቆ ወደ እግሎን ገባ። ለንጉሡም የሚናገረው ሚስጥር እንዳለ አሳወቀ። ሁሉም እንዲወጡ ታዘዙ። ናውድም ሰይፉን አውጥቶ ወጋው፤ እጀታውም ከስለቱ በኋላ ገባ። ይህ ሁኔታ የሚያሳየው እንዴት እግዚአብሔር ሕዝቡን ጥበባዊ በሆነና ባልተጠበቀ መንገድ ሰዎችን በማስነሳት ነፃ እንደሚያወጣቸው ነው። መሳፍንት 3 ከ15-እስከ25 ጥያቄ ቁጥር 9 ኢየሱስ በቤት እያለ ሽባውን የተሸከሙት አራት ሰዎች ወደ ኢየሱስ ያስገቡት እንዴት ነበር? ሀ በመስኮት በኩል ለ በበሩ በኩል ሀመርኳ በግድግዳው በኩል መ በጣሪያው በኩል መልሱ መ በጣሪያው በኩል ነው። አራት ሰዎች ኢየሱስ ወዳለበት ቤት ሲመጡ ከህዝቡ ብዛት የተነሳ ወደ ኢየሱስ መቅረብ አልቻሉም ነበር። ስለዚህ ኢየሱስ የነበረበትን ቤት ጣሪያ ነቅለው ሽባውን ወደ ታች አወረዱት። ኢየሱስም እምነታቸውን አይቶ ሽባውን፣ አንተ ልጅ ኃጢአት ተሰረየችላ አለው። ይህም የኢየሱስ በሽታን ብቻ ሳይሆን ኃጢአትንም የማስተሰረይ መለኮታዊ ስልጣን እንዳለው ያሳያል። በተጨማሪም እምነታችን ምን ያህል እግዚአብሔር በእኛ ህይወት እንዲሰራ እንደሚያደርገው ያስተምራል። ማርቆስ 2። ጥያቄ ቁጥር 10 ጳውሎስ እንዳይሰናከሉ በአይሁዶች ፊት የገረዘው ማንን ነበር? ሀ ሲላስ፣ ለ ጢሞቴዎስ፣ ሐመርኳ አናንያ መጥሮፊሞስ መልሱ ለጢሞቴዎስ የሚለው ነው። በሐዋርያት ሥራ 16 ከ1 እስከ 3 ጳውሎስ እናቱ አይሁዳዊት የነበረችውን ነገር ግን አባቱ ግሪካዊ የሆነውን ጢሞቴዎስን ወደ ሚስዮናዊ ጉዞ ከመውሰዱ በፊት እንደገረዘው እናገኛለን። ጳውሎስ ይህንን ያደረገው መገረዙ ለመዳን አስፈላጊ ነው ብሎ አልነበረም። አይሁዶች ለመገረዝ የሚሰጡትን ቦታ ስለሚያውቅ አላስፈላጊ ግጭትን ለማስወገድና ወንጌልን ለመስበክ እንዲመቸውና እንዳይሰናከሉ ለማድረግ ነበር። ጥያቄ ቁጥር 11 የገቢ ምንጩ ስለተነካበት ጳውሎስን የተቃወመው ብር አንጥረኛ ማን ነበር? ሀ ኢዮስጦስ፣ ለ ስምዖን፣ ሐመርኳ በርናባስ፣ መ ዲሜጥሮስ። መልሱ መ ዲሜጥሮስ የሚለው ነው። ሐዋርያት ሥራ 19 ከ23 እስከ 27 የአርጤምስን ቤተ መቅደስ ምስሎች በብር በመስራት ብዙ ትርፍ ለአንጥረኞች ያስገኘ የነበረውን ዲሜጥሪዮስን ያስተዋውቀናል። ጳውሎስ ብዙዎችን ከጣዖት አምልኮ እንዳስመለጣቸው ስለሚያውቅና በዚህ ከቀጠለ ሰዎች በእጅ የሚሰሩትን ምስሎች ማምለክ እያቆሙ ስለሚሄዱና የጥርፍ ምንጩ ሊዘጋበት ስለሆነ በዚህ ስራ የሚተዳደሩትንና አርጤምስን አምላኪዎች አሳደመበት የክስተት ወንጌል እንዴት የግል አጢአትን ብቻ ሳይሆን የባል ጣዖትን እንደሚጋፈጥና እውነት ምን ያህል በውሸት ላይ የተገነቡ ስርዓቶችን እንደሚያውቅ ያሳያል። ጥያቄ ቁጥር 12 በወንጌል መጽሐፍ መሠረት ኢየሱስ ያለቀሰው በየትኛው አጋጣሚ ነበር? ሃ አልአዛር በሞተ ጊዜ፣ ለጴጥሮስ ሲክደው፣ ሐመርኳ ደቀ መዛሙርቱ ጥለው ሲሄዱ፣ መ በርጢሜዎስ እየጮኸ ሲጠራው። 10 ሰከንድ አላችሁ። መልሱ ውሃ አላዛር በሞተ ጊዜ ነበር። በዮሐንስ 11:35 ላይ ኢየሱስ እምባውን እንዳፈሰሰ እናገኛለን። ይህም የተፈጠረው ኢየሱስ በአላዛር መቃብር አጠገብ ቆሞ ሳለ ነበር። ኢየሱስ አላዛርን እንደሚያስነሳው ቢያውቅም በጊዜው ግን አዘን ውስጥ ገባ። ይህም ኢየሱስ ከኃጢአት በስተቀር የሰው ልጆች በሚያልፉበት አዘን፣ ፈተናዎች እንዲሁም ተግዳሮቶች ውስጥ እንደሚያልፍ የሚያሳይ ነው ዕብራውያን 4:15 እኛ በምናልፍባቸው መንገዶች ማለፉ የእኛን ድካምና ተግዳሮቶች እንደሚያይና እንደሚረዳ የሚያሳይ ነው ጥያቄ ቁጥር 13 ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ መቶ ነቢያትን ደብቆ ሲመግባቸው የነበረው ማን ነው ሀ አኪራም ለናታን ሐመርኳ አብድዩ መኤልያስ መልሱ ሐመሯ አብድዩ የሚለው ነው። አብድዩ የንጉሥ አክዓብ የቤቱ አዛዥ ነበር። እግዚአብሔርንም በጣም የሚፈራ ሰው ነበር። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ እርሱ መቶውን ነቢያት ወስዶ 50 ሰውን በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበር። አንደኛ ነገሥት 18 አራት ጥያቄ ቁጥር 14 በሁለተኛ ቆሮንቶስ መሰረት ጳውሎስ የመርከብ መሰበር አደጋ የገጠመው ስንት ጊዜ ነበር? ሀ አንዴ፣ ለ ሁለቴ፣ ሐመርኳ ሶስቴ፣ መ አራቴ። አስር ሰከንድ አላችሁ። መልሱ ሐመሯ ሶስቴ ነው። ጳውሎስ በሁለተኛ ቆሮንቶስ 11:25 ላይ ሶስት ጊዜ የመርከብ መሰበር አደጋ እንደገጠመው ይናገራል። ያ አደጋ በሐዋርያት ሥራ 27 ላይ በስራቱ ሆኖ ይግባኝ በጠየቀ ጊዜ በነበረው ጉዞ የገጠመውን የመርከብ መሰበር አደጋ እየተናገረ አይደለም። ምክንያቱም ይህ ክስተት ሁለተኛ ቆሮንቶስን ከጻፈ በኋላ የተከሰተ ነው። ይህ የሚያሳየው ጳውሎስ በዝርዝር ያልተጻፉ ብዙ መከራዎችን በወንጌል ምክንያት እንዳሳለፈ ያሳየናል። ወንጌል ወደኛ የደረሰው በብዙ ዋጋ ስለሆነ የተቀበልነው እውነት እንዳይቀልብን ሁልጊዜ በማስተዋል እንመላለስ። ጥያቄ ቁጥር 15 የአሕዛብ ሐዋርያ በመባል የሚታወቀው ማን ነበር? ሀ ጴጥሮስ ለያዕቆብ አመርኳ ዮሐንስ መ ጳውሎስ ትክክለኛው መልስ መ ጳውሎስ የሚለው ነው። ጳውሎስ የአሕዛብ ሐዋርያ እንደሆነ በሮሜ 11:13 ላይ ይናገራል። ጌታ ኢየሱስ ክርስቶስ በሐዋርያት ሥራ 9:15 ላይ ለአናንያስ ስለ ጳውሎስ እንዲህ በማለት ይናገራል። ይህ በአሕዛብና በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና፣ ሂድ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ ያመለክተዋለሁና፣ ብሏል። በገላትያ 2:8 ላይ ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት ለእኔ ደግሞ ለአዛብ አዋርያ እንዲሆን ሰርቷልና በማለት ይናገራል። ጥያቄ ቁጥር 16 የእግዚአብሔርን መቅሰፍት ለማስቆም እስራኤላዊውንና ሚዲያማዊቷን ሴት በድንኳኑ ውስጥ ወቅቶ የገደላቸው ማን ነበር? ሀ ፊናስ፣ ለ አላዛር፣ ሐመርኳ ዳዊት መአሩን ትክክለኛው መልስ ሐ ፊነሐስ የሚለው ነው። የእስራኤል ልጆች በሰጢም በተቀመጡ ጊዜ ከሞዓባውያን ጋር ያመነዝሩ፣ ለአምላኮቻቸውም ይሰግዱ ነበር። ይህም እግዚአብሔርን አስቆጣው። እግዚአብሔርም ከአሕዛብ ሴቶች ጋር እንዳይሆኑ ብዙ ጊዜ ያስጠነቅቃቸው ነበር። ምክንያቱም እግዚአብሔርን ትተው ጣዖቶቻቸውን እንዲከተሉ ስለሚያደርጓቸው ነው። ጭራሽ ገና የእግዚአብሔር ቁጣ ሳይበርድ አንድ እስራኤላዊ በእስራኤል ልጆች ፊት ሚዳማዊቷን ሴት ይዞ ወደ ድንኳን ገባ። የአሮን ልጅ ልጅ ፊንሐስም ጦር ይዞ ወደ ድንኳኑ በመግባት ሆዳቸውን ወቅቶ ገደላቸው። ከእስራኤልም ልጆች መክሰፍቱ ተከለከለ። ዘኁልቁ 25 ከ1 እስከ 8። ጥያቄ ቁጥር 17 ከሕዝቡም ሁሉ ይልቅ ከትከሻውና ከዚያም በላይ ቁመቱ ዘለግ ያለ እንደሆነ የተነገረለት የእስራኤል ንጉሥ ማን ነበር? ሀ ኢዮርብዓም፣ ለ ሰለሞን፣ ሐ መርኳ ዳዊት፣ መ ሳኦል። አስር ሰከንድ አላችሁ። መልሱ መ ሳኦል የሚለው ነው። ንጉሥ እንዲነክስላቸው የጠየቁት የእስራኤል ልጆች ነበሩ። ከዛ በፊት እግዚአብሔር ሕዝቡን ሲመራ የነበረው በነቢዩ ሳሙኤል በኩል ትንቢትንና መልእክትን በመናገር ነበር። የእስራኤላውያን ጥያቄ እግዚአብሔርን አሳዘነው። ምክንያቱም ሕዝቡ ከእግዚአብሔር ይልቅ ሌላ የሚያስተዳድራቸውን ሰው በመፈለጋቸው ነው። ምንም እንኳን የሚመረጠው ንጉሥ አሁንም ሕዝቡን የሚመራው በእግዚአብሔር ኃይል ቢሆንም ከቀድሞ ሁኔታ የተለየ ነው። እስራኤላውያን ልክ እንደ አሕዛብ ነገሥታት ያለ መሪ ስለፈለጉ እግዚአብሔር ከሕዝቡ ሁሉ ይልቅ ከትከሻው ወደ ላይ ከፍ ያለ ቁመተ ረጅም የሆነውን ሳውልን አነገሰላቸው። ዘውልቆ 5 ከ1 እስከ 8 ጥያቄ ቁጥር 18 በምድር ላይ ዝናብ እንዳይዘንብ አጥብቆ በመጸለይ ለሶስት ዓመት ከስድስት ወር ዝናብ እንዳይዘንብ ያደረገው ማን ነበር? ሃ ኖህ፣ ለ ዳንኤል፣ ሐመርኳ ኤልያስ፣ መ ዮሴፍ። ትክክለኛው መልስ አመሯ ኤልያስ የሚለው ነው። በያዕቆብ መልእክት ምዕራፍ 5 ከ17 እስከ 15 ኤልያስ እንደኛ የሆነ ሰው ነበር፣ ዝናብ እንዳይዘንብም አጥብቆ ጸለየ። በምድርም ላይ 3 ዓመት ከስድስት 6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። ኤልያስ ዝናብ እንዲቆም የጸለየው ንጉሥ አክዓብ ጣዖት በማምለኩና ሕዝቡም እግዚአብሔርን ከማምለክ ፈቀቅ ስላሉ ለቅጣታቸው እንዲሆን ነበር። ኤልያስ ዝናብ እንደማይዘንብ ትንቢት የተናገረው በአንደኛ ነገስት 171 ላይ ሲሆን በድጋሚ ዝናብ እንዲዘንብ የጸለየው በአንደኛ ነገስት 1842 ላይ ነው። ጥያቄ ቁጥር 19 ከኔ ጋር ተኛ ብላ ስትይዘው ልብሱን በእጇ ላይ ትቶላት የሸሸው ማን ነበር? ሀ ይሁዳ ለዮሴፍ ሐመርኳ ሙሴ ማ ትክክለኛው መልስ ለዮሴፍ የሚለው ነው። ዮሴፍ ያደረገው ውሳኔ በአንደኛ ቆሮንቶስ 6:18 የተነገረውን ከዝሙት ሽሹ የሚለውን ምክር በሚገባ ያሳየ ነው። የጲጥፋራ ሚስት ዮሴፍ ሊደፍራት እንደነበረ ለባሏ በሐሰት ከሰሰችው። ዮሴፍን በወህኒ ተጣለ፣ ነገር ግን እግዚአብሔር ከእርሱ ጋር ነበር። ከዚህ የምንማረው በጽድቅ መንገድ መሄድ ለጊዜውም ቢሆን ዋጋ ሊያስከፍለን ይችላል፣ ነገር ግን እግዚአብሔር ምንጊዜም የጽድቅ መንገድ ከሚከተሉ ሰዎች ጋር ይቆማል። ዘፍጥረት 39 ከ11 እስከ 21። ጥያቄ ቁጥር 20 በዓለ ሃምሳ መንፈስ ቅዱስ እንደተሞሉ የሚናገረው የትኛው የአዲስ ኪዳን መጽሐፍ ነው? ሀ ሐዋርያ ስራ፣ ለሮሜ ካመርኳ አንደኛ ቆሮንቶስ መ ዕብራውያን። አስር ሰከንድ አላችሁ። ትክክለኛው መልስ ሀ ሐዋርያ ሥራ የሚለው ነው። በሐዋርያት ሥራ ሁለት ከአንድ እስከ አራት ደቀ መዛሙርቱ በመንፈስ ተሞሉ፣ በሌሎች ቋንቋዎችም ተናገሩ። ይህም ኢየሱስ ቃል የገባላቸውን አጽናኙን እልክላቸዋለሁ ያለው ቃል እንዲፈጸም አድርጓል። ለቤተ ክርስቲያን መጀመርን መነሻ ሆኗል። ብዙዎች በራሳቸው ቋንቋ ወንጌልን ሰምተዋል። ሦስት ሺህ የሚያሉ ሰዎችም ድነዋል። አማኞች የክርስቶስን መልእክት ለማሰራጨት ሥልጣን የተሰጣቸው በዚህ ቅጽበት ነበር። ጥያቄ ቁጥር 21። እኔ ጳውሎስ ነኝ፣ እኔስ የአጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔስ የክርስቶስ ነኝ እያሉ የተከፋፈሉት ቤት የነበሩ ክርስቲያኖች ናቸው? ሀ በኤፌሶን፣ ለ በቆሮንቶስ፣ ሐመርኳ በገላትያ፣ መ በፊልጵስዮስ። መልሱ ለ በቆሮንቶስ የሚለው ነው። ጳውሎስ በአንደኛ ቆሮንቶስ 1፥12 ላይ በግለሰብ መሪዎች ምክንያት እርስ በርሳቸው መከፋፈላቸው ትልቅ ስህተት እንደሆነ እየነገራቸው ነበር። ሁሉም የሚያገለግሉት እግዚአብሔርን እንደሆነና ለአንድ ዓላማ እያገለገሉ እንደሆነ ይነግራቸዋል። ጳውሎስ እኔ ክርስቶስ ነኝ የሚሉት እንኳን ልክ እንዳልሆኑ ይነግራቸዋል። ምክንያቱም ይህንን ያሉበት መንገድ ሌሎችም በማግለል እኛ ትክክል ነን በሚል አስተሳሰብ ስለነበረ ነው። በቀጣዩም ክፍል ክርስቶስ ተከፋፍሏልን ይላቸዋል አንደኛ ቆሮንቶስ 1 12 እስከ 13። ጥያቄ ቁጥር 22 ከሲድራቅና ሚሳቅ ጋር በሚነደው እሳት እቶን ውስጥ የተጣለው ማን ነበር? ሀ አብደናጎ፣ ለ ብልጣሶር፣ ሀመርኳ ሀጌ፣ መ ዳንኤል። ትክክለኛው መልስ ሀ አብድናጎ የሚለው ነው። በዳንኤል ሶስት ላይ ሲድራቅ ሚሳቅና አብድናጎ ንጉሥ ናቡከደነጾር ላቆመው የወርቅ ምስል አንሰግድም በማለታቸው በሚነደው እሳት እቶን ውስጥ ተጣሉ። እግዚአብሔር ግን ከእነርሱ ጋር ነበር። እናንተ በሕይወታችሁ ክርስትናችሁን የሚነካ ወይም እግዚአብሔርን የሚያሳዝነውን ነገር እንድታደርጉ የተገደዳችሁበት ጊዜ ነበር? ከነበረ በምን አይነት መንገድ ነበር ምላሽ የሰጣችሁት? በኮሜንት ላይ አጋሩን። ጥያቄ ቁጥር 23 አስቴር ወደ ንጉሱ ከመግባቷ በፊት በሱሳ ያሉ አይሁዶች ምን እንዲያደርጉ ነበር የጠየቀችው? ሀ ቤተ መቅደስ እንዲገነቡ፣ ለ ለሶስት ቀን እንዲጾሙ፣ ሐ መርኳ መስዋዕት እንዲያቀርቡ፣ መ በአደባባይ እንዲጸልዩ። 10 ሰከንድ አላችሁ። ትክክለኛው መልስ ለሶስት ቀን እንዲጾሙ የሚለው ነው። ሃማ የሚባለው ሰው በንጉሱ አስተዳደር ውስጥ ትልቅ ቦታ የተሰጠው ባለስልጣን ነበር። ንጉሱም ከፍ ከፍ ባደረገው ጊዜ በንጉሱ በር ያሉት ሁሉ ተደፍተው ይሰግዱለት ነበር። መርዶኬዎስ ግን አልተደፋለትም ነበር። ሃማ መርዶኬዎስ አይሁዳዊ እንደሆነ በሰማ ጊዜ በበቀል ተነሳስቶ የአይሁድን ሕዝብ ለማስገደል ንጉሱ አዋጅ እንዲያወጣ ያስደርጋል። አስቴር አይሁዳዊት መሆኗ አልታወቀም ነበር። ስለዚህ ንጉሱን ለማናገር ከመግባቷ በፊት አይሁዶች ለሶስት ቀንና ለሊት ለሷ እንዲጾሙ ነገረቻቸው። አስቴር 416 ጥያቄ ቁጥር 24 እስራኤላውያን ኢያሪኮን ሲቆጣጠሩ ለደህንነቷ ዋስትና እንዲሆናት ቀይ ፈትል በመስኮት በኩል ያሰረችው ማን ነበረች? ሀ ሜልኮል፣ ለ ሊያ፣ ሐ መርኳ፣ አቢጊያ፣ መ ራብ። አስር ሰከንድ አላችሁ። ትክክለኛው መልስ ረዓብ የሚለው ነው። ረዓብ ምሪቱን ሊሰልሉ የገቡትን እስራኤላውያን የደበቀችና ጋለሞታ የነበረች ሴት ናት። በመስኮት ባወረደቻቸው ጊዜ ሰላዮቹ ቀይ ፈትል ሰጥቷት፣ ምሪቱን በተቆጣጠሩ ጊዜም በመስኮት በኩል እንድታስረው ነገሯት። በዚህ መንገድ ረዓብና ቤተሰቦቿ ከሌሎቹ ተለይተው ለመትረፍ ችለዋል። የረዓብ ታማኝነትና ታዛዥነት በኢየሱስ ክርስቶስ የትውልድ አረግ ውስጥ እንድትገባ አድርጓታል። ማቴዎስ 15 ጥያቄ ቁጥር 25 ጳውሎስ በፊሊጵስዮስ ላሉ ክርስቲያኖች በላከው መልእክት መሰረት ከመጨነቅ ይልቅ ምን ማድረግ እንዳለባቸው ነበር የነገራቸው? ሃ ስሜታቸውን ችላ ማለት፣ ለመጸለይና ማመስገን፣ ሐ መርኳ ለሌሎች ሰዎች መንገር፣ መ በዝምታ መጠበቅ። 10 ሰከንድ አላችሁ። መልሱ ለመጸለይና ማመስገን የሚለው ነው። ጳውሎስ በፊልጵስዩስ ላሉ አማኞች የሚያስጨንቁ ጉዳዮች ሲያጋጥማቸው ምን ማድረግ እንዳለባቸው በፊልጵስዩስ 4:6 ላይ እንዲህ በማለት ይመክራል። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ለመናችሁን አስታውቁ እንጂ ባንዳች አትጨነቁ። በጸሎትና በምስጋና ውስጥ ድል እንዳለ ጳውሎስና ሲላስ በእስር ቤት ሆነው ሲዘምሩና ጌታን ሲያመሰግኑ የሆነው ነገር አንዱ ማሳያ ነው። ሐዋርያት ሥራ 16። ከ25ቱ ጥያቄዎች ስንት መለሳችሁ? በጥያቄዎቹ ውስጥ ምን ያህል ተጠቀማችሁ? በኮሜንት ላይ አስቀምጡልን።